ቪዲዮ እናት ላላችሁ በሙሉ ይጠቅማችኋል። አዳምጡት። አንድ የ16 ዓመት ወጣት እማ 18ኛ ዓመት ሲሞላኝ ምን ስጦታ ትሰጪኛለች ሲል እናቱን ይጠይቃል። እናትም ልጄ ለ18 ዓመት እኮ ገና ብዙ ይቀርሃል ስትል ትመልሳለች። ልጁ 17 ዓመት ከሞላው በኋላ አንድ ቀን ራሱን ስቶ ይወድቅና እናቱ ወደ ሆስፒታል ትወስደዋለች። ያዩት ዶክተሮቹም ልጅሽ ልቡ ጥሩ አይደለም ሲሉ ያረዷታል። ስትሬቸር ላይ የተቀመጠው ልጇ እማ ዶክተሩ እንደመሞት ነገረሽ ወይ ብሎ ሲጠይቃት እናት ማልቀስ ትጀምራለች። በመጨረሻም ልጁ ዐሥራ ስምንተኛ ዓመት የልደት ቀኑ ላይ ወደ መልካም ጤንነቱ ተመልሶ ወደ ቤቱ ሲመጣ አልጋው ላይ እናት የተወችለት ደብዳቤ ያገኛል። ደብዳቤውም እንዲህ የሚል ነበር ልጄ ይህን ደብዳቤ እያነበብክ ከሆነ ይህ የሆነው ሁሉም ነገር በመልካም ሁኔታ በመሄዱ ነው። ለዐሥራ ስምንተኛ ዓመትህ ምን እንደምሰጠ የጠየከኝንና የምመልሰው መልስ ያጣውበትን ያንን ቀን አስታውስ። የምወደ ልጅ ልቤን ሰጥቻለሁ፣ በጥንቃቄ ያዘው። መልካም የደስታ ዘመን ምል አየእናት ነገር እናት ልቧን ለልጇ መስጠት ስለነበረባት እናትነት አስገድዷት ሕይወቷ አልፏል። ከእናት ልብና ፍቅር በላይ የሆነ ምንም ነገር የለም። ስንቶቻችን በወላጆቻችን እናፈር ይሆን? ስንት አይነት መሥዋዕት ከፍለው አሳድገውን ይሆን? ዛሬስ ምላሻችን ምንድን ነው? ጊዜው ያልመሸባችሁ በቻላችሁት አቅም ሁሉ አለውልህ አባቴ፣ አለውልሽ እናቴ በሏቸው። እኛን ሰው ለማድረግ ከሰውነት ተራ ወጥተው ያሉ ወላጆቻችን ቤቱ ጠራቸው። እናስተውል እንዳይቆጨን ። ብዙ ወላጆች እኛን ራሳችንን እንጂ የኛን ነገር አይፈልጉ። በተቃራኒው ደግሞ እኛ የነሱን ነገር እንጂ እነሱን አንፈልግ። እነሱን በመፈለግ ፍቅራችንን እናሳያቸው። ይህ ታሪክ ከደረሰባችሁ እናንተ ጋር እንዲቀር አትፍቀዱ። አስተማሪ ስለሆነ ለሁሉ ሼር አድርጉት። ላይክ ማድረጋችሁን እንዳትረሱ።